በጣም አስጠለኝ። የተከበራችሁ የተወደዳችሁ ከእኛ ቤት ሰዎች እንዴት ናችሁ? ሰላም ናችሁ ወይ? አላህ እግዚአብሔር ይመስገን። እጅግ በጣም ሰላም ነኝ። ዛሬ ደግሞ የመጣሁበት ርዕስ ወይም ደግሞ ፈገግታ ለየት ያለ ነው። እጅግ በጣም ገራሚ ነው። አንዷ ጠረጴዛ ላይ ቁጭ ብላ እግሯን ለአንደኛው ጠረጴዛ ላይ አድርጋ እሷ እሷ ጠረጴዛ ላይ ተቀምጣ ባለ አራት እግር የሚመስሉ ላስቲክ ወንበር ላይ እግሯን አድርጋ እንደዛ ተቀምጣለች። እንደዚያ የተቀመጠች ልጅ ላይ እንቅልፍ ወስዷታል። እንቅልፍ ወስዷን ሲያይ አንዱ ይመጣና ውሀ ይሁን ውሀ አይመስለኛል አፏ ውስጥ ይረጫል። ይረጭና ጸጉሯን የምትታጠብ ጸጉር የምታጠብ ፀጉሯን የምትታጠባለች ያቺ ፀጉሯን የምትታጠበው እና አጎንብሳ ፀጉሯን እየታጠበች ነው። በቃ እሷ ያው የራሷን ስራ እየሰራች ነው። ሌላ የምታየው ነገር የለም። ይቺ ብድግ ስትል ያለች ፀጉሯን የምትታጠበው ነው እና ኋላ እየተደፋባትን የተረጨባትን ነገር እዛ ፀጉሯን ከምትታጠበው ሴትየው ጎን ቁጭ ብላ ምክንያቱም ያኛው ረጭ አባትና እና ሴት ልጅቷ ላይ ዘሎ ሮጦ ወጥቶ ሄደ፣ አስቀምጦ ማለት ነው። ፀጉሯን ከምትታጠበው ጎን አስቀምጦ ሄደ። ያቺ አጎንብሳ እየታጠበች ነው ያለች፣ አጎንብሳ እየታጠበች ያለች ሴትዮ ከስር አንስታት ገለበጠቻት አፏ ውስጥ። ደስ ስላደረገች ማለት ነው እሷ ናት ያደረገችው ብላ። ገለበጠችበት እና እንዳለበት ልብስ ለበላቸው። ውሃ በውሃ ነው የሆነችው። በጣም የሚያስጠላ ነገር ነው የገጠመባት ማለት ነው። እና አንዳንድ የእኔጃ ብቻ ላውቅም። ይህን ስራ የሰሩት ተነጋግረው ይሆን ወይ ደግሞ ሳይነጋገሩ ይሆን? አንስታት የገለበጠችው አገለባበጥ እጅግ በጣም የሚገርመኝ በቃ ማለት ቀልል ያለ ነገር አይደለም ይህ ቀለል አይነት ነገር አድርጋ ነው ስታት የገለበጠችው። ግን እሷም ቢሆን ያው ተኝታ አፏ ውስጥ ነው የተረጨው። ሌላ ሰውነቷ አካላው ውስጥ ምናምን ሳይሆን ቀጥታ አፏ ውስጥ ነው የተረጨው። ስትተኛ ያው ማንኛውም ሰው ሲተኛ አፉን ከፍቶ እንደሚተኛ ሁሉ አፏን ከፍታ ነበር የተኛቸው። የአፏን ከፍታ መተኛቷ የኛ ደግሞ ከሌላ ቦታ መጥቶ ያው እዛው ግቢ ውስጥ ነው መጥቶ ውሃ ረጨባት። የረጨባት ነው ውሃ እዛው ከጎኗ ያስቀምጠው ያችኛው የምታውቀው ነገር የለም። አስተሄደ በልብጣት እንደገና ጸጉሯ ድጋሚ ጸጉሮም ድጋሚ ሰውነትም ድጋሚ ሁሉ ነገርም ቆሸሸ ማለት ነው። እና በጣም ነው የሚገርመው የሚሉ ነገር ነው። እስቲ እናንተም ማየታችሁ ሀሳብ አስተያየታቸው ሰምታቸው